ወይ ማስወጣት እንዳለ ሳሎን ተጠራቅመውልሻል። ምን አው፣ ዛሬ ምን እንደታያቸው አላውቅም። ወሬያቸውን አድርተውታል። ሄደሽ ተቀላቅያችሁ በቃ። ምቀሌት ምቀሌት፣ ቆይ የሌለ ተመኝታ ቤት የት ነው ይሁ? ነው፣ እዚህ ነው። ስበረብር ነበረው ስበረብር ስርቆት ነበር እንደ ያልሽው። እስቲ አንቺ ድምፅሽን ቀንሽ፣ ለማንኛውም ለማንም ተንፈሽ፣ እናቴ አይ በቃ ባንች ምክንያት እኔ መባረራለሁ ማለት ነው። በቃ ዛሬ እዚህ ቤት ጉዴ ነው የሚፈለው። ቤቱ ለራሱ እንዲሁም ሰላም አይወድለትም፣ እንኳን እንደዚህ አይነት ነገር ተጨምሮ። ምን አይነት እድል ያለኝ አሁን በቃ አንስተም ጎዳና ላይ ነው የሚጥሉ። አንቺ ደግሞ ምን አድርገሽ ነው ጉድሽ የሚፈለው? እንዴ እነሱ በሌሉበት ፈቅጄ ኮን ያስገቦሽ። አቤት ቅሌት! እንደ ዛሬም ተዋርጄ አላውቅም። ፈጣሪ እንደው የዛሬም ብቻ አስመልጠኝ እንጂ ሁለተኛ እዚህ ቤት እግሯን አላስረግጣትም። እስኪ ዝም በይ አንቺ ደግሞ በጭንቀት ለጭንቀት አትጨምሪብኝ። አንቺን ምን ያስጨንቅሻል? የልጅሽ ቤት አደለም? ቤበዛው አንገት ደፍቶ ይቅርታ መጠየቅ ነው። እኔ እንጂ ባዶ ማንም የላትም ብሎ አወጥቶ ጎዳና ነው የሚጥሉኝ። አበባ፣ ለምንድነው በማታውቂው ነገር ዝም ብለሽ የምትቀበጣጥሪው? ጫንቆኝ እኮ ነው። አሁን ማሳስበው ከባድ ነው ነገሩ። እንዲህ ተዋሪጅ ሲለኝ ነው እንጂ እንዴት ነው እንደዚህ ያደረግኩት? እስኪ ዝም በይል፣ አስብበት። እዚህ ከፊቴ ተገትረሽ መዓት አታውሪብኝ። ፍርሃት የሚባል ነገር አልፈጠረብሽም እንዴ እኔ እዚህ መኖሬን ለአንድ ሰው ትንፍሽ እንዳትይ ገብቶሻል አይደል ወይኔ ቅሌቴ ይሄ እኮ ቅሌት ነው ምን ተብሎ ይነገራል ስሚ እኔ የምልሽ የጓሮ በር ምናምን የለውም እንዴ ቤቱን አታውቂውም እንደ አይ አውቀዋለሁ ድሮ ነው ግን የሆነ ብቻ አሰርታ ከሆነ ብዬ ነው የምን የጓሮ በር ነው አንድ ነው መውጫውን መግቢያው እንግዲህ ፈጣሪ ይርዳል አጅሪት መጣችልሽ በቃ ቤቱን ልታደበላልቀው ነው። ማናት? ታጀሪት ልዕልት ቤቱን ትርምስ ምስ ነው የምታደርገው። ለምን? አመሉ አይጨበጥም። በዛ ላይ ምን እንደሆነ አላውቅም። ደብቀሻል አውጪ ይሏታል። በተለይ ከወንዶቹ ጋር አይጥና ድመት በያቸው። አቤት ዛሬ ጉዴ ፈላ። እሷስ ምን ትላቸዋለች? ወይ ፍንክች፣ ወገቧን ይዛ ነው የምትሞግታቸው። እኔማ ስፈራት፣ ግልምጫዋ ራሱ። የእናቷ ልጅ ወንድ እኮ ናት። ተደብቀሽ እየፎከሽ ነው እንዴ? አሁን ሂጂና ማንም ሰው ወደዚህ እንዳይመጣ ከልክል። እንዴት አድርጌ? ይህ ግን የሁለቱ መኝታ ቤት ነው። በተለይ ሉሊት ከዚህ ያጠፋው። በቃ ችግር የለውም። እሷም ብቻ ወደዚህ ላኪያት። እንግዲህ ይሞክራለሁ። ስራሽ አውጣሽ። ሉሊት ተረጋጊ እንጂ። እናንተም ተረጋግ። ትልልቅ ልጆች አላችሁ እንዴ? ምንድነው እንደዚህ አለ መደማመጥ በዛ ላይ ደግሞ የተፈጠረ ነገር ካለ በግልጽ መነጋገር። አትሰምሯቸውም? ምን እንዴት እንደሚናገሩ ሆን ብለው እኔን ለማሸማቀቅ እየሞከሩ እኮ ነው። ምንድን ነው አንቺ የሚያሸማቅቁሽ? የሆነ ያሰቡት የተመሳጠሩት ነገር አለ ሲጀመር ሆን ብለው አንገቴን አስደፍተው ከዚህ ቤት ብን ብዬ እንጠፋላቸው ነው የሚፈልጉት። ግን መቼም አይሳካም። እሺ አረታይ ለምንም ቢሆን እኮ ወንድሞችሽ ናቸው። አንቺ ዋነትሽ ስለያዘሽ ምንም ነገር አይታይሽም። ደግሞ ጠብቂ፣ ትንሽ ጊዜ ብቻ ጠብቂ፣ ሁለቱም በአንቺ ላይ ሲገለባበጡ ታያለሽ። አንቺ የምትናገሪውን ነገር ተጠንቀቂ። ሲጀመር ዳዊት፣ የምትከተለኝን ነገር አቁም። እንደ በቃ ነጻ ነ ዳዊት ለምንድን ነው እንደዚህ የምታደርገው? እንደነገርኩሽ ተደብቃ እናቷን ለማግኘት ነው የምትሄደው። ባገኛት ስታንተን ይመለከተዋል። አዎ ያገባኛል። ወንጀለኛ ከሆነች መቀያት አለባት። ለማንኛውም በቃ ተው። ማንንም ሰው ማውራት አልፈልግም። በቃ ይኑ ማምለጫሽ እውነቱን የምትናገር ይሻለሻል ዴ ማሪት ስቴቻል ወዲክስ በዳንቺን ይመለከትሻል። አይ ስማ ገባኝ ነው እዚህ ከ ከምትገቢ ሶፎር ላይ ዞር ቤልኝ። የምትቀበጥርብኛለሽ ቆይ፣ ምን እያደረግሽ ነው? አሁን በዚህ ሰዓት የሚጠየቅ ጥያቄ ነው ይሄ እሺ እንደዛ ሳስፈላልግሽ የጠፋሽው እዚህ ቤት የተደበቀሽ ነበር ማለት ነው። ማለቴ ምንድነው የሌሊትን ድምፅን የሰማሽው? አዎ የሆነ ድምፅ ጨዋታ ነገር የሰማሁት መሰለኝ። ኧረ እኔ ምንም የሰማሁት ነገር የለም። አይ ሊድ እና ሊያት ተናዳ ነው በዛ ሊደቹ በዛ ላይ ባለፈው ያደረገችው ነገር አይረሳም። ምንድነው ምን ውስጥ የሰማሁት ድምፅ ጽ ኧረ ምንም ድምፅ የለም። ጆሮአችሁ ያስተጋባል። አይ አይመስለኝም። ድምጽም የለ። ቢሆን ኖሮ የሚሰማው ነበር እማዬ። ግን በጣም ግራ የምታጋቢ ሰው ነሽ። ቆይ እንዴት እዚህ ልመጭ ይቻልሽ? ድንገት ነው የመጣሁት፣ አትፍረጅብኝ። ሰው ቤት መጥተሽ ድንገት ትኛለሽ እንዴ? ይህንንማ በደንብ አስበሽበት አቅደሽበት ነው የመጣው ጮክም ጮክ እንደ አሁን ሰማሁሽ አይደል? እንደ አሁን አይጥ አይጥ ይሁና እንደምፈራ ታውቂው የለ። አይጥ እዚህ ቤት እኮ አይጥ የለም። እኔ ክፍሌ ማንም ሰው እንዲገባ አልፈልግም። ማንም ለእኔ ማንም ነው ሲጀመር የሚያከብረኝ ሰውና የሚንቀኝ ሰው ለእኔ ማንም ነው። እሺ በቃ አቁምተው። ሁሉንም ነገር ወደ ጭቅጭቅ እየወሰዳችሁት ክፍሌ ድረስ መጥቶ ሲጨቀጨቀኝ ነገር ሲፈልግ ሲጀመር አንቺን ለመርዳት ነው ክፍልሽ የመጣ ነው። እኔ አንተን እርዳታ አልፈልግም፣ ይልቅ ከጎኔ ዞር ካልክልኝ በጣም በቂ ነው። ቆይ ፍላጎትሽ ምንድን ነው? ወንጀለኛ መደበቅ እንዴ? የአልማዝን ጉዳይ ለእኔት አልኩህ አይደለ እንዴ? በቃ በእኔ ታማመን። መረጃ ቀባይ እኮ እሷ ነች። ስለዚህ ጠፍታ መቅረቷ ነው ማለት ነው። ኡፍ አሁንስ ያንተ የማይረባ ጥርጣሬ በጣም ስልችት ብሎኛል። እሺ በቃ አንረብሽሽ። አሁ ገና ደሩ ሰማሽ? የውሸት ሆነ አየት ምናምን እዚህ ቤት አይጣለው። እኔም አልገባኝ። እንግዲህ ምናልባት መስሏት ይሆናል። ሁሉንም ነገር በጥርጣሪ ላይ ማየት የለብንም። እጅ ልጅ መደበቅ የፈለገችው ነገር አለ፣ መጠርጠሩ አይከፋም። ውይ ዳዊት ደግሞ ሁሉንም ነገር መጠርጠር ትወዳለ በቃ ና ምንድን ነው? እቋ አንድ ጥያቄ ጠቀሽ፣ ጠላቶችሽ ተከማችሁ በተቀመጡበት ቦታ ቆይ፣ ምን አይነት ድፍረት ነው? እንዴት ትመጫለሽ? ግድ መግባት ነበረ። ሉሊ ስትናገር አልሰማሻትም? የአልማዝን ጉዳይ ለኔ ታውልኝ ስትል ታዲያ ብትልስ? ይህ የተለመድ ንግግሩ አደለም እ አይደለም የተማመነችበት ነገር ስላለ ነው። ምን ማለት ነው ደግሞ? በምን ልትተማመን ትችላለች? ስንቴ ንገርሽ እንዴ ፋይል ይዛብኛለች አልኩሽ እኮ ታዲያ ብትይዝብሽስ ቤቷ ድረስ መምጣት ነበረብሽ እማዬ ለዛውም ካሌብም ዳዊትም ባሉበት ነግሬሽ ነበር ሉሊት እጅ ላይ ማስረጃ አለኝ ብዬ ስንቴን የነገርኩሽ የአንቺ ምላሽ ምን ነበር እምቢ አልሽኝ ደግሞ አንቺ ጠይቀሽ ግን እምቢ ያልኩሽ ነገር ምንድን ነው ነግሬሽ ነበር ሉሊት እጅ ላይ ማስረጃ አለ ብዬ እንድታመጭልኝ ጠይቄሽ ነበር ግን አንቺ ምላሽሽ ምን ነበር እምቢ ሆነ እና ምን ማድረግ ነበረብኝ ስለዚህ ፋይሉን ለመውሰድ ነው የመጣሁት እያልሽኝ አይደለም አይደለ ታዲያ ናፍቀውኝ ነው አልልሽም። ቀላል ነገር እኮ አይደለም። ታዲያ አሁን የገባሽበት ነገር ቀላል ነው እማዬ። በጣም ከባድ ነገር ውስጥ ነው የገባሹ። ሊገሉሽ እንደሚፈልጉ እንኳን ረሳሹ እንዴ። አንቀው ነው የሚደፉሽ እማዬ። አልረሳሁትም ግን ደግሞ በአንቺ ተማመናለሁ። ከዚህ ጉድ ታውጭኛለሽ። እኔ አውስ ስልችት ያለኝ ነገር ቢኖር የአንቺን ስህተቶች ሁልጊዜ መሸፈል ነው። ወይኔ አምላኬ በቃ የእኔ የሕይወት መጨረሻ የሆነ ቀር ማለት ነው። ተይ እንደዚህ አትበይ። በቅርብ ሁሉም ነገር መስመር ያገኛል። መደለል ከጀመርሽ እኮ በጣም ብዙ ጊዜ ሆኖሻል፣ ግን ነገሮች የባሱ እንጂ እየተሻሻለ መሄድ አንድም ነገር የለም። ይስተካከላል ብቻ አንቺ ከጎን ይሁኝልኝ። አይ ጥፋትሽን ስሸፍን ምን ያህል እንደሚቀፈኝ አንቺ አታውቂም። ቆይ ግን እንዴት ብለሽ እዚህ ቤት ውስጥ ገባሽ? ሰራተኛው አንደልያት ነው። በቀላሉ የምትታለል የዋህና ጅል ናት። ለዛ ነው። አልገባኝም የታውቀሻት ነው? የታውቃታለው። ሁላችሁም ከቤት መውጣታችሁን አይቼ መጣሁ። ታዲያ እሷ አሳልፋ እንደማሰጠሽ አንቺ በምን እርግጠኛ ነሽ ትያት? እሷን ሞኛሞኝ ነገር ናት፣ እንደዚያ የሚባል ነገር የለም። በዛ ላይ ደግሞ ወሬ ስለምትወድ ምን እንደምታደርግ ምንም ማወቅ አይቻልም። ሲቀጥል ደግሞ ከዳዊት ጋር ያላቸው ቀረቤታ ምንም ደስ አይልም። አይ እሷን እባክሽ ትያት፣ እንደኔ ነው የፈራችሁ። ለማንኛውም ማስጠንቀቂያት መጣሁ አንቺ ውጭ ሌላ ሰው አለ እንዴ? አይ አንቺ ማናት ብዬ ነው። አልገባኝም እያሾሽብ መሆኑ ነው ጭራሽ? አረ እንደዛ አይደለም። የሆነ ስሜ አይደለም ከዚህ በፊትም አንቺ ተብዬ አላውቅም። በሌለኝም፣ ድሮ የምሰራበት ቤት አብይቲ ነበር የሚሉኝ። ለማንኛውም ሆኖሪያውን ታዩና፣ ቤት ውስጥ ያየሽው ነገር አለ እንዴ? ምን ማለት ምን አየሁ? እኔ ክፍል ያየሽው ነገር አለ? ወይ ረስቻት ነካ። አንቺ ክፍል ነው የተደበቀችው እቺ ጦሰኛ የሆነች ሴትዮ። እህል ወይን ማቋረጧ ነው በቃ። ምን አልሽ አንቺ? ትሰሚኛለሽ ሁለተኛ እንደዚህ ስትናገራት እንዳልሰማሽ ቆይ ግን ለመሆኑ ስለ እሷ ማንነት የምታውቂው ነገር አለ እንዴ? የሉሊት እናት ቤት መጣ፣ ሁሉም ደረስባት። እኔንም ጨምረ፣ ለችግር ልትዳርገኝ ነው በቃ። አንቺ ደግሞ ምን ትሆኛለሽ? ያለ ፍቃድ ሰው ቤት አስገባሽ ነው የሚሉኝ ነው። ታዲያ እሷ እናት ሆነች እኮ፣ በፈለገች ሰዓት መምጣትም ሆነ መውጣት ትችላለች። ቢሆንም አሁን ሳትሳቀቅ ትወጣ ነበር። እሷ አይመለከትሽም። ለማንኛውም የሚመለከትሽ ጉዳይ ላይ ብቻ ትኩረት አድርጊ። ምን አልሽ? አበባ፣ በማይመለከትሽ ነገር ጥልቅ አትበይ እያልኩሽ እኮ ነው። እረ እኔ ምን አገብቶኝ ጣልቃ ገባለሁ? የዛሬን ብቻ ይወጣኝ እንጂ ከዚህ በኋላ እዚህ ቤት ድርሽ እንዳትለው ማደርጋት። ለሱም ቢሆን አይመለከትሽም። የእሷ ጉዳይ ከእንግዲህ እኔ ነው። ተግባባን። እኔን ተጠያቂ ካላደረገ ምን አስጨነቀኝ ብለሽ ነው? ደግሞ ሳመት ሳብራችሁ ብትኖር ለእኔ ስራ ብታቀልልኝ ነው እንጂ። የምን ስራ? ስራ አልኩ እንዴ? እኔ ስራ አላልኩ እንዴ? አይን ባይን። ልክ አሁን ስራ ስት ያልሰማሽም እንዴ? ተመሳስሎብሽ ነው። ካፌ ስራ የሚል ቃል ጭራሽ አልወጣም። ለማንኛውም እዚህ መኖሯን ለማንም ሰው እንዳትናገሪ። አንቺ ካወቅሽ እንግዲህ ምን ተብሎ ይደበቃል? ቆይ ለምንድነው የምልሽን ብቻ ማትሰሚኝ አበባ? አስር ጊዜ አታስጩኝ። እኔ ሚስጥር መደበቅ አልችልበትም። ተስቶኝ ብናገር እንኳን ቅር እንዳይልሽ አስቀድሜ ይቅርታ ልጠይቅሽ ብዬሽ ነው። እንግዲህ አንድ ጊዜ ተናግሬያለሁ፣ ይሄንን ነገር ከአንድ ሰው ልስማና አንጠለጥልሻለሁ። ኧረ እኔ ለማንም አልናገርም። በጣም ጥሩ። ምን አይነት ጉድ ማያጣት ጦሰኛ ሴት ናት። እነሱ በጠፉ ቁጥር እኔ ላይ እየመጣች ትጮኻለች። ምንድን ነው? አሁን ሁሉም ስለተኙ በሂሳብ ብንወጣ ጥሩ ነው። ሁሉም እንቅልፍ ነኝ ናቸው። ዜናሻ፣ ኧረ እማዬ፣ እንደዛማ መጠበቅ የለብንም። በራይ ዳሳፍርሽ ና አንድ አልገኝልሽ ታርዳለሽ። መቼም ዳዊት አግኝቶሽ እንደባብ እየቀጠቀጠ እንዲገልሽ አትፈልጊም አይደለ? ኧረ በስመ አብ! እንዴት እንደዛ እንዲሆን እፈልጋለሁ? እማዬ፣ ታዲያ ካልፈለግሽ እኔ የምልሽን ብቻ አድርጊያ። በቃ እኔ ከዚህ በኋላ ምንም አይነት ጥያቄ አልፈልግም። እሺ፣ ምንድን ነው የፈለግሽው? አሁን ሁሉም ስለ ስለተኙ ቀስ ብለን ድምጻችን እናትፍተን እንወጣለን። ከዛ እኔ ደሞ አሳፍሬሽ እመለሳለሁ። ተግባባን እማዬ? ተግባባናል ነው በቃ ተነሽ። በስማም ምነው ልነገጥችእኔ አራን ያልደነገትኩ በይሳት ሳይግራ ገብቶኝ ነው። ቆይ ምን እያደረግሽ? እኔ ውሀ ውሀ ጠምተኝ መሀል ጠጣ ነበር። ወጣት ታዲያ ለውሀኩሽን አይቀልሽም ነበር። ደግሞ እንደዚህ ለብሰች ውሀምጠጭው ብርዳዳል። ክረምት እኮ ነው። ስለ በረደኝ ብቻ ነው። አይመስለኝም። ሲጀመር አንተ ማን ጠያቄ አደረገ አንተ ራሱ ምን እያረክ ነው? እኔማ ፊልም እያየው ነበር። አንቺ ስም ታደረግ ነገር አለሽ? እኔማ ምን አደረጋለሁ? ውሃይን ጠጥቼ እመለሳለሁ። የአንቺ ነገር ምን ይታወቃል። በሌሊት ምን ልታደርግ እንደምትች መገመት በጣም ከባድ ነው። ካሌብ ግን በጣም ገፍተህ ሄድ ካልመሰልህል። እንዴ ምንድን ነው በቤቴ እንደዚህ የምታሸማቀቀኝ? በኔቸርነት እዚህ የቆየሽ እንደሆነ ማወቅ አለብሽ። ሆ፣ ከኋላ የመጣሉ ጭራሽ እንደዚህ ማሰብም ጀምረሃል። ለማንኛውም በማታ ክፉ እንድናገር ባትገፋፋኝ ጥሩ ነው። እማዬ እማዬ የለው ች እንጂ አሁን ቆይ ግን በምን አወቅሽ እንዴት ይመጣል ብለሽ ጠብቃሽ ው የተደበቅሽው ያ የመናጤ ልጅ መንፈሱ ይነግረዋል ብዬ ነው የአባቱን መንፈስ መቼ ለነገሩ ልክ ነሽ አስቀድመሽ ብነግርሽ ኖሮ እህቴን ከእንደዚህ ዓይነት ሰው ጠብቃት ነበረ ለነገሩ ግድ የለም አሁንም ቢሆን አረፈዳል ችግር ውስጥ ተዘፍቄ እያየሽ አሁንም ለዛች ለእርባና አሁን እኮ ምንም አማራጭ የለንም። ይኸው ተይዘሽ ነበረ። አልቆሌ ነበር። ሩጭ እንኳን የማመልጥበት ቦታ ሳይኖርኝ ተመስገን፣ እንኳን ያለያዘሽ። ይንጋና በተረጋጋ መንፈስ ነገ በጧት አስወጣሻለሁ። መናጢ ድንገቱን ልብ ሊልበት ይችላል። ማን ያውቃል? እሱንም አቆይ ሉጣለት ብቻ። እንዴ ጭራሽ ደግሞ ለሌላ ጥፋት እየተዘጋጀች ነው። ጠላቶቼን እስካልቀበርኩ ድረስ አርፌ መቀመጥ አልችልም። በዛ ላይ ደግሞ ንብረቴም ተወስዶብኛል። ለማንኛውም አሁን እዚህ ተሰብስበሽ ተኝ። መውጣት የሚባል ነገር የለምሽ። ወዴት ሄዳለሁ ምን ስሜ ቁርስ አልደረሰም? እዚህ አይደለም። ቀስ ብላ ጠራኝ። ቆሌን ገፍኩ። ሲጀምር ምን ቆሌ ያለሽና ነው የሚገፋው? እኔ ሰው አይደለሁም? አይኖረኝም ደግሞ ቆንጆ ስማልኝ። አንቺ አትበል። እኔ ደስ ባለኝ ያጥራት ይችላሉ። በዛ ላይ ደግሞ ሳልጠራሽም ላዝ ይችላሉ። ስማ፣ እኔ ነው እንደዚህ ቢል ደስ ይላል። እኔም እንደዚህ ነው የተሰማኝ። በጣም የተሳፈተሽ ያልመሰለሽ፣ እንደዚህ ጆሮሽን አጥልጥዬ ነው ወደ ውጭ የምጥልሽ። ምን እያልከኝ ነው አሁን? የሚበላ አቅርቢልኝ፣ እርቦኛል። ገና እሰራለሁ፣ ተረጋጋ እዚህ ቤት እኮ ምግብ በማብሰል እድሜንም ጉልበቴንም ጨረስኩት። ለአንድ ሰው የሚሆን ብቻ የምታበሲው? እኔማ ለሁሉም ነበር ያበሰልኩት፣ ግን እሷ ምታይ የድስቱን ወጥ ገልብጠው ነው የሄደችው። ምን ሊሰራላት ነው እንደዛ ምታደርገው? እረ እኔ ይሄን አላውቅም። ከፈለግክ ራሷን ጠይቃት። የሆነ ችግርማ አለ ማለት ነው። የምን ችግር? የጠረጠርከው ነገር አለ? እንዲ ይኖራል። ልልት ምግብ የምታመላለስለት የሆነ ሰው አለ ማለት ነው። ይኖራል ማለት ሊኖር ይችላል። እና ወጣ ይጠጣ እንደ ማጣቀሻ ነው እንጂ ባይኖሮ ምን ያደርግላታል? ይሆን የደበቅሽ ነገርማ አለ። ለመናገር ዳርዳር እያልሽ ነው። እኔ ምን እደብቅሃለሁ? እኔም እንዳንተው እየተወዛገብኩ ነው ያለሁት። እኔ ምን ከሬት ጋር ግን ምንድን ነው እንደዚህ የሚያደርጋችሁ? ምን አገባሽ ደግሞስ? ምን ሆነናል? ረ እንደ ውሻ ስትናክሱ አደል እንዴ የምትሉት። አንቺ ቤተሰቦር እያዳመትሽ ነው እንዴ? አረ አደለም። አንተ አመል የለም እንዴ? ወይ ያለመታደል የለኝም። አረ አደለም። እኔ እኮ በገባ በወጣ ቁጥር ትነታረካላችሁ፣ ላስታርቃችሁ ብዬ ነው። የማያገባሽ ነገር ውስጥ አትግቢ። አሁን እሷ የት ነው ያለችው? መኝታ ቤቷ መሰለች። ምን እያደረገች? እሱንማ እኔ በምን አውቃለሁ? የወሰደችው ምግብ እያደቀቁ ይሆናላ። ምን ደግሞ ልትጨቃጨቁ ነው አይደል? ወይ መከራ። ቆይ ማ እንጨቃጨቃለሁ ያለሽ? ታልጓለሽ እንዴ አንቺ ልጅ። አረ ለኔ ራሷ ነው ታለች እንዴ? ማ ለት ምንድን ነው ያለችሽ? ምላስሽን ነው ቆርጥልሽ፣ ንገሪኝ። ጥሩ ሰው እንዳሉንክና መልህ እንደማይስማማት የነገረችኝ እና ደግሞ ተጠንቀቂው ነው ያለችኝ። በጣም ጥሩ። አሁን ይደለ የለ ቤት ጉዳይ በቃ አሁን ሄደው ሄዶ መፋታታቸው፣ ደሞ ያቺ ሴትዮ በቃ ቤቱ ድብልቅልቅ ነው የሚሉ። ቆይ ምንድን ነው ያደረኩት?